የአንድ አገር ብሔራዊ ጥቅም ሲበየን ሶስት ጉዳዮች ላይ ይመሰረታል። የግዛት ህልውና የዜጎች ደህንነትና እንዲሁም ባህላዊ ትውፊቶች ላይ የተመሰረተ መሆን እንዳለበት ምሁራን ያብራራሉ አሜሪካዊ ፖለቲካል ሳይንቲስት ሳሙኤል ሃንቲንግተን ኢሮዥን ኦፍ አሜሪካን ናሽናል ኢንተረስት በሚለው ጽሁፉ ብሔራዊ ጥቅምን ሲያብራራ ብሔራዊ ጥቅም የአንድ አገር ዜጎች ወይም ደግሞ ህዝቦች የአብዛኛው ፍላጎት ነው ይህም ፍላጎት ለማስፈጸም ህዝቦች ሀብታቸውንም ህይወታቸውንም ይገብሩለታል በወርሃ ሐምሌ 2017 ዓ.ም ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በሀገሪቱ የሰላም ሁኔታ እንዲሁም ብሔራዊ ጥቅምን የሚያረጋግጥ ሁኔታዎች ላይ በጋራ ለመስራት መስማማታቸው ይታወሳል። ይህም ስምምነት የተፈረመው የፖለቲካ ፓርቲዎቹ ልዩነታቸው እንደተጠበቀ ሆኖ ነው። አሁን ላይ ስምምነቱ የሚጠናከርበት በተለይ ብሔራዊ ጥቅምን ከማረጋገጥ አንጻር በቅርበት መስራት ያለባቸው ጊዜ አሁን ነው ብለዋል ፓርቲዎቹ። ብሔራዊ ጥቅም ላይ መስራት ለመላው ኢትዮጵያ ሕዝብ መስራት መሆኑን መገንዘብ ይኖርብናል ነው ያሉት። በብዙ ጉዳዮች ልንለያይ እንችላለን፣ በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለሕዝባችን እንዴት ነው የምናገለግለው፣ እንዴት ነው ሕዝባችንን የምንጠቅመው የሚለውን በደንብ ለይተን ማወቅ አለብን። የብሔራዊ ጥቅም ለአንድ ሀገር ሉዓላዊነት የሚያስከብር ኢኮኖሚ ልማትን የሚያመጣ ካለንበት ዝቅተኛ ኢኮኖሚ ሌብል ወደ መካከለኛ ገቢ ወዳላቸው አገር ለምናደርገው እንቅስቃሴ እጅግ በጣም የሚጠቅም ነው። ተፎካካሪ ፓርቲዎች ብሔራዊ ጥቅምን በማኒፌስቶቸው ውስጥ ከማካተት ባለፈ ደጋፊዎቻቸው ግንዛቤ እንዲያዳብሩ እንዲሁም ለስኬታማነቱ ዘውትር እንዲተጉ ማድረግ የዜግነት ኃላፊነታቸው መሆኑን ማሳወቅ ይኖርባቸዋል ምክንያቱም የብሔራዊ ጥቅም ጉዳይ ሁሉንም ዜጋ ያገባዋል እና አብዛኛው ኢትዮጵያውያን አብዛኛው ለኢትዮጵያ አንድነትና ለኢትዮጵያ ሰላም ለኢትዮጵያ እድገት የሚመኝ በሙሉ የሀገራችን ብሔራዊ ጥቅም እንዳይነካ ሁሉም የበኩሉን ጥረት ማድረግ አለበት ሪጋርድለስ ኦፍ ፖለቲካል ዲፍረንስ። ፖለቲካ ፓርቲዎች በሀገራዊ ጥቅም ላይ በብሔራዊ ጥቅም ላይ መተባበር መተጋገዝ አለባቸው ብለን እናስባለን። ሀገራችንን ጥቅም መብት ለማስጠበቅ ለማስከበር ዓለም አቀፍ ግንኙነታችንን ዲፕሎማሲያችን ለማጠናከር ጤናማ እንዲሆን ከማድረግ አኳያ በፖሊሲዎቻችን ላይ ያስቀመጥናቸው ነገሮችን ለአባሎቻችን በማሳወቅና አጀንዳ አድርጎ ከመሄድ አኳያ ምን ያህል ነው እየሰራንበት ያለ ነው? ምክንያቱም እኔ ዛሬ እየመራ ላለው ፓርቲም ተው አይደለም ነገር እኔ እጩ መንግስት ነኝ ብዬ ነው ራሴን እንደ ፓርቲ አስቀምጬ እየተንቀሳቀስኩ ያለው ፓርቲ ሲሉ፣ አሁን ላይ መንግስት ከሚያነሳው የኢትዮጵያ ብሔራዊ ጥቅም መካከል ሀገሪቱ ከዓመታት በፊት ያጣችው የባህር በር ጉዳይ አንዱ ነው። ይህ ጥያቄ አሁን ላይ መነሳቱ ተገቢና እስካሁን መዘግየቱም ሀገሪቱን ዋጋ እንዳስከፍላት ተፎካካሪ ፓርቲዎቹ ይገልጻሉ። እኔ አሁን መነሳቱ በዚህ ሰዓት የውይይት አጀንዳ ሆኖ መነሳቱ እንደውም ዘግይተናል ቁጭት በቃ ቁጭት ሊያድርብን ይገባል። ማንሳት ላይ እኮ ነው ያለ ነው። ገና እያነሳ ነው ያለ ነው። እዚሁ ነው ያለው። እኛ ቀደም ብለን አንስተን እስከታች ድረስ መውረድ ነበረበት። በቅርብ ጊዜ ሰላሳ ዓመታት ውስጥ ነው እንግዲህ ባህር በር እያጣ ነው። እንደ ኢትዮጵያ ላለ ትልቅ ሀገር በአፍሪካ ሁለተኛ የህዝብ ብዛት ያላት ሀገር ኦልሞስት ወደ 131 ሚሊዮን ህዝብ ይደርሳል። በወልድ ባንክ ስቲሜሽን ህዝብ ቁጥራችን ሶ ብዙ ኤክስፖርት እንደምታረጋገር፣ ብዙ ኢምፖርት የምታረጋገር ነች በልኳ የባህር በር ሊኖራት ይገባል። ከሞራልም እንዲሁም ከህግም አንጻር አግባብ ባልሆነ ሁኔታ የባህር በሯን ያጣች ኢትዮጵያ የባህር በር ጥያቄ ጉዳይ ማንሳት ከአመታት በፊት ጦረኛ የሚያስብል ስያሜ ያሰጥ ነበረ። ይህ ሁኔታ ከኢ ዲሞክራሲያዊነቱ ባሻገር ሀገሪቱ ለረጅም ጊዜ ማግኘት የነበረባትን ኢኮኖሚያዊ ጥቅምና ዲፕሎማሲያዊ አቅም እንዳሳጣት ተፎካካሪ ፓርቲዎቹ ይገልጻሉ። ኖ መነሳት የለበትም፣ መወያየት የለበትም፣ መነጋገር የለብንም ብሎ ከድኖ ማስቀመጥ የዋህነት ነው ሞኝነት ነው ቂልነት ነው ብዬ ነው አላዋቂነት ነው ብዬ ነው የምወስደው። ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም ለማረጋገጥ ከሚሰራ ማንኛውም አካል ጋር ተባብረው እንደሚሰሩ ይህም የግቦቻቸው ማዕከል መሆኑን ገልጸዋል።